ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የዛሬ ቀን ውሌን አስተዳደጌ ምን እንደሚመስል እና የገር ቤት ውሌ የአንድ ቀን በጣም የሚያምር ውሌን ላሳያችሁ ነው። ውድ ቤተሰቦቼ እንግዲህ በዚች ቪዲዮ ለሚ በምን መልኩ አስደገች የሚለውን ታያላችሁ። ውድ ቤተሰቦቼ ብዙ ስራዎች ሰርቻለው፣ ብዙ ነገር አድርጌያለሁ። እንግዲህ ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ውድ ቤተሰቦቼ ለእናንተ ምንም አይከፈልም፣ ነኔ ግን ብዙ ጥቅም አለውና እንደገና ደግሞ ሰብስክራይብ ያላደረጋቸው የደወል ምልክቷን በመንካት ሰብስክራይብ አድርጉ። ውድ ቤተሰቦቼ ከኔ ጋር ሁኑ፣ ቪዲዮን እስከ መጨረሻ ድረስ እዩት። በተለይ ደግሞ የገጠር ልጆች የሆናችሁ ትዝታ ውስጥ የሚከት ቪዲዮ ነው የሰራሁላችሁ ዛሬ ከኔ ጋር ሁኑ ውድ ቤተሰቦቼ እና ዛሬ ቀን እኔ ብዙ ጊዜ እንግዲህ የአደግሽበት አካባቢ አሳይነ ምናምን ስትሉ ነበርና ብዙ ተመልካቾቼ እኔ ያደግኩት በገጠር ነው። በጣም እንግዲህ ከከተማ ቢያንስ አምሳ ደቂቃ ምናምን በእግር ማለት ነው እንደዛ አይነት ርቀት ነው እና ያለው በባጃጅ እና በመኪና ግን ቅርብ ነው። ያው ብቻ ግን እዛ ሄጄ በጠዋቱ ነበር ሄድ ነው ያው ግን ከዚህ ከዚች ከጠዋት ማለት ጠዋት ነው ብላችሁ ትንሽ ቀደም ማለት ነበረብኝ። አርፍደናል። እንግዲህ መቼም እኔ ብዙ ጊዜ ነግረቻለሁ፣ የጠዋት ሰው አይደለሁም። ለማንኛውም ከብቶችም ነበሩ፣ ገና አልወጡም ነበር ወደ በረሃ። ጥሩ ነገር ነው፣ በጣም አሪፍ ነበር፣ ተመችተናል። ምክንያቱም ብዙ ነገሮች ልናሳያችሁ ነበር የፈለግነው ያሰብነው ያቀድነው ነው ያቀድ ነው ቆይተን ነበርና እዚህ ጋር የምታዩት እንግዲህ ቤተሰቦቼ ሰላም እያልኩ ነው፣ ቤተሰቦቼ ወደ በኋላ ደግሞ ላሞቹ ጥጃ ምናምን አጣባለው ከዛ ደግሞ ፍየሎች ጋር ሄዳለው። ብቻ አብራችሁ ይሁኑ። አሁንም የሚገርማችሁ ብዙ ጊዜ አድርጋለው ከመሄድ ካቆምኩኝና ዛሬ ግን እንግዲህ ልጄ ትንሿ ልጄ ይዤ ነበር ሄድኩትኝ አጋጣሚ በዛም ቡል ብዬ ምናምን ብቻ እዚህ ጋር ምቻየት እንግዲህ ላሞቹ ሁሉም ተጣብተው ነበር። እናንተ ለማሳየት ነበር እንጂ ላሞቹም ተጣብተዋል እዚህ ጋር ይሄኔ አባት የወንድሜ ልጅ ነው እና ላሚቱ ቀንዷን ያዝልኝ ምናምን ብየው እኔ ነኝ አይ ትንሽ ላሳያችሁ ስለፈለግኩ ነው ቤተሰቦቼ እኔ ድሮ ህፃን እያለው እንደዚህ ጥጆች እንይዝ ነበረ ላሞች ሲጣቡ ማለት ነው መጥፎ ማለት ጥሩ ባህሪ የሌላቸው ላሞቹ ደግሞ እንደዚህ ቀንዳቸውም ተይዘው ብቻ ትንሽ ከበድ ስለሚል ልራገጡ ይችላሉ ምናምን እኔ እዚህ ጋር እንደምታይ እንግዲህ ጥጃ ይዤ ሊዛት ነው እንግዲህ፣ ግን አረሳሁት። የሚገርመው ነገር ማለት ነው በጣም ነው ደስ የሚለው፣ ወደኋላ ነው የተመለስኩት። ቢያንስ ከዚህ ከወጣሁ አስር ዓመት አካባቢ ሆኖኛል እና ልጅነቴ። አይ እንግዲህ ደግሞ እናንተ አስር ዓመት ስል እድሜ ምናም እንዳትሉ ዋ ብያለሁ። ለማንኛውም ጥጃ ይዣለሁ። እዚህ ጋ ይችል የምታያትላም የልጅ ልጅ ልጅ ልጅ ናት ምን ልላት ፈልጌ ነው እናታቸው ቀይ ነበረ ትልቅ ላምና የሆነ ቀን ታማ ሞተች። ታማ ስላችሁ የሆነ አበባ ነገር አለ የሚበሉት ክረምት ላይ የሚወጣና እዛ ላይ ጡሲ አበባው ላይ ሲሰቀል በልተው ይሞታሉ ላሞቹ ማለት ነው። አቀራ ይባላል በእኛ አካባቢ። አላቅም የገጠር ልጆች ናችሁ ምጣቁ ትኖራላችሁ። ኮሜንት ላይ ጻፉልኝ ምን እንደሚባል። እና ክረምት ላይ ነው ሆዳቸው ይነፋቸውና ከዛ ይሞታሉ። ብቻ የዛ ቀን አልቅሰን ነበር፣ ብዙ ቤተሰብ። ምክንያቱም ላሚቱ በጣም የዋህ ነበረች፣ ብዙ ወተት ነበራት፣ ልጆቿ በጣም ብዙ ነበሩ። ውይ፣ እዚህ ጋ ግን እንደምታየት እንግዲህ እግዚአብሔር ነው የማረን ልጁ ወቅቷ ነበር። በስማ በስመ ስላሴ፣ ተመስገን አምላኬ። እዚህ ጋር እንደምታየት እንግዲህ ቂሉን በወይራ ነው የሚታጠነው። የገጠር ልጆች የሆናችሁ ታቁት ይሆናል። እንግዲህ እኛ አካባቢ እንደዚህ በወይራ ታጥኖ ምናምን ወተቱ በጣም ነው የሚጥመው። አሁንም እንግዲህ ለቪዲዮ ብዬ ነው እንደዚህ ከማድረግ ቆዩ። እንግዲህ ድሮ ሶስት አራት ቅል ትልልቅ ነበረ። እኛ ቤት ደግሞ ላሞች በጣም ብዙ ነበሩ፣ እንደው ይባለው በረቱ ራሱ በጣም ትልቅ ነበር። ላጥጆቹ አንድ አምስት፣ ኧረ ከዛ በላይ ነበሩ፣ አስር ምናምንም ነበሩ፣ እንደውም አንዳንድ ጊዜ ማለት ነው ጥጃ መያዝ ራሱ እስኪሰለችን ድረስ በቃኝ ምናምን እስክንል ነበር እና እዚህ ጋም ደግሞ የድሮ ትዝታችን ለማምጣት ነበር የሞከርነው። እሸት እንደዚህ አድርገን ነበር የምንጠብሰው። እሳት በብዙ ይነድልንና ባይዘወይ በቆሎ እኛ ቤት ላይ ክረምት ላይ በቃ ሁሌ ግዴታ ነው በቃ አለ ሁሌ ማለ እና አሁን ግን የሄድንበት በጋ ነው የሚባለው አሁን ጊዜው እንዴት እንደሆነ የመስኖ ነው መሰለኝ በቆሎ እና እንደ አጋጣሚ ስንሄድ በቆሎ አገኘን። እኔ በጣም ነው የምወደው፣ ምክንያቱም ክረምት ላይ ሚያዝያ ነው ጉንበት ተዘርቶ ነሐሴ አካባቢ እሸት ይደርሳልና ይ እነዚህ አታ አያምሩም? የወንድሜ ልጆች ናቸው፣ ለማንኛውም ታላቅና ታናሽ ናቸው እና በቆሎ እየጠበስን ነበር። በጣም ነው የሚጥመው። በጣም ናፍቆኝ ነበር በእውነቱ። እዚህ ጋር ካሜራ ማለት ነው አያቆም እና ልጆች የገጠር ልጆችም አይደሉ ካልገባን ምናምን ብለው ነው ውይ እስኪ በቃ ለትዝታ ይሆነኛል በኋላ ማስታወሻ ይሆናቸዋል ብዬ እያስገባት ነውና እያወራቸው ነበር እየሳቆ ለማንኛውም ህፃኑ ልጅ አማንኤል ይባላል ያነኛው ደግሞ የአፍ ስራ እና እዚህ ጋር የምታዩት እንግዲህ ሁለት ጎጆ ቤት አለ ያችኛዋ ተለቅ ያለችዋ ጎጆ ቤት እኔ ያደግኩባት ናት ትንሿ ደግሞ የወንድሜ ቤት ናት። ሌላው ነገር በሌላ ቪዲዮ በሌላ ጊዜ አወራችኋለሁ። እነዚህ ጋር ደግሞ እንደምታዩት የውሃ ጉድጓድ አለና ውሃ ቀድቼ ላሞቹን ላጠጣ ነው። እንግዲህ ድሮ እኛ ቤት እንደዚህ በተለይ ደግሞ ድርቅ በሚሆንበት ሰዓት፣ ምክንያቱም ሆረዬ የሚባል አለ። ሆረዮ እንዴት መሰላችሁ? ውሃ ይሞላና ክረምት ላይ ከዛ ላሞቹ ይጠጣሉ። ሆረዮ ሲደርቅ ደግሞ እዚህ ጋ ደግሞ የጉድጓድ ውሃ አለ። ይሄ ጉድጓድ ውሃ አንድ አርባ ክንድ አካባቢ አላቅም። በግምት ነው አርባ ክንድ ያልኩት። እሱ ተጭሮ ነው ውሃ አለውና ከዛም እንደዚህ እንዳያችሁት በተቀደደ ጀሪካል ትስባላችሁ ማለት። ከታች እንግዲህ እኔ ልምድ ስላለኝ ነው። ከበድ ስለሚል ወደ ውስጥም እንግዲህ ሊያስገባችሁ ይችላል፣ ተጠንቀቁ። ለነገሩ የከተማ ሰው አይሞክረውም ይሄንን የገጠር ሰው ካልሆነ። የገጠር ሰው ደግሞ ልምድ አለው እኔ ግን ረስቼዋለሁ ማለት ይቻላል። ትንሽ ከበድ ብሎ የነበር እና በግማሹ ነበር የቀዳሁት። ውድ ቤተሰቦቼ ብቻ በጣም ደስ የሚል ውሎ ነበር። አሁንም ላይክ ያላደረጋችሁ ካላችሁ ውድ ቤተሰቦቼ ላይክ አድርጉ። ማለት እንደዚህ ገጠር ወተን ብዙ የትራንስፖርት የአንዳንድ ነገር ወጪ አለና እናንተ ላይክ ስታደርጉ ደግሞ እናንተ አይከፈልበትም። ላይካቸው የእናንተ ለእኛ ግን ትልቅ ጥቅም ስላለው ላይክ ማድረጋችሁን እንዳትረሱ ውድ ቤተሰቦቻችን። ክፍያችን ለእኛ እንደዚህ ትዝታችሁ ስናስቃኛችሁ ይሄ እናንተ ላይክ የእናንተ ሼር የእናንተ ሰብስክራይብ ነው ክፍያችን እና ውድ ቤተሰቦቻችን እየተዝናናችሁ እናንተም እኛ ደግሞ እንደዚሁ እያዝናናናችሁ ምን ቀጥል ይሆናል። ውድ ቤተሰቦች እዚ ጋ እንደምታዩት እንግዲህ ጠዋት ነው አንድ ሰዓት ተኩል ወደ ሁለት ሰዓት አካባቢ፣ ግን ላሞቹ እንዳጋጣሚ ሆነው ውሃ አስፈልጓቸው ነበር ማለት ነው እኔ ለቪዲዮ ነበር እየቀዳ የነበረው እነሱ ግን ጠንቷቸው ነበር፣ አጠጣኋቸው። ከዛ አንድ ጀሪካን ሞልቼ ደግሞ ወደ ቤት ሄድኩኝ። ይሄ ውሃ የምንጠቀምበት እንግዲህ የሚጠጣ አይደለም ውድ ቤተሰቦቼ፣ ለእቃ ለልብስ፣ ለአንዳንድ ነገር ነው። በእርግጥ ነው ድሮ ውሃ ወርቁ ነበር። ይሄ በማጣሪያ አድርገን እንጠጣው ነበር፣ ይጠጣ ነበር። የእውነት እንደ እውነት ማለት ነው። አሁን ግን በየአካባቢ ውሃ አለ፣ ተወዛዋዥ የሚወዘወዘው ውሃ አለ። እኛ አካባቢ ራሱ ሁለት ቦታ ላይ ያለ ቅርብ ቅርብ ላይ ማለት ነው። ከዛ ነው የሚቀዱት። አሁን ላይ እግዚአብሔር ይመስገን ደህና ነው። ብቻ የጉድጓድ ውሃ መኖሩ ራሱ በጣም አሪፍ ነው። እዚህ ጋር እንደምታዩት እንግዲህ ሊት እያካጠንክ ነው ውሃ ሙቅ እየጨመርክ ነው። እና እንደምታዩት እንግዲህ ይሄ እንጨት ከአካባቢያቸው ነው ምንጨቱ የሚሰበረው። በኋላ ላይ ሴራውን አሳያቸዋለው። እናንተ ምን እንደምትሉት አላውቅም። ሴራ ይባላል። የእኔ ቤት ደግሞ ከሴራ አጠገም በቃ ጎረቤታችን ሴራ ነው ልበላችሁ። እዚ ጋር እንግዲህ ካሜራማናችን ማርቲ ያለች ውድ ቤተሰቦቻችን እንግዲህ ማርቲን ሳይ ትዝ አለኝና ከታች ሊንካቸውን አስቀምጠናል። ውድ ቤተሰቦቻችን ማርቲና ሰኒን አበረታቱልኝ። ውድ ቤተሰቦቼ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እየሆናችሁ አይዟችሁ በእርቱ ኮጎናችሁነን በሉልኝ። እነዚህ ቆነጃጅቶች እዚህ ጋ እንደምትት እንግዲህ ውሃን ጨምረን እንደገና ደግሞ ወደ ሴራ እንሄዳለን። አሁንም አብራችሁኝ ሁኑ ውድ ቤተሰቦቼ። ውድ ቤተሰቦች እዚህ ጋ እንደምትት እንግዲህ ያጋጠንኩ ነው፣ የገጠርና የከተማ እንጀራ አገጋገር ልዩነት እንደሆነ ታውቃላችሁ። ገጠር ላይ በብዛት ማሽላ ነው የሚጠቀሙት እና ግማሽ ማሽላ ግማሽ ጤፍ አድርገው ነው የሚያስፈጩት። ማሽላው ተፈትጎ ምናምን ብቻ እንጀራቸው በጣም የሚያምር ነው። እንደገና ደግሞ ከተማ ላይ በብዛት ጤፍ ስለሆነ እስከ ሶስት ቀን ተቦክቶ ከዛ ዋሙ ተጨምሮ ቀዝቅዞ ምናምን ነው የሚጋገረው። ከገጠር ላይ ደግሞ ብዙ ቤተሰብ ስላለ ምናምን ቀን በቀን ነው የሚጋገረው። በዛ ላይ ደግሞ ማንኛውም እዛ እንግዳ ምናምን ብቻ አይጠፋምና ቀን በቀን ስለሚጋግሩ ትላንትና ተቦክቶ ዛሬ ተቃጥኖ ዛሬ ነው የሚጋገረው። የሚገርማቸው ሙለር በጣም ነው የወደደው እንጀራውና፣ ወይ በእናትሽ እንደዚህ አድርገሽ ጋግሪልኝ ምናምን ሲለ ነበርና እና የገጠር እንጀራ በጣም ነው የሚያምረው። በእውነት አንዳንድ ስላስተዳደጌን አወራችኋለሁ። እኔ ያደኩበት በመጀመሪያ እንግዲህ አምስት ዓመት አካባቢ ሲሆነኝ ፍየሎች መጠበቅ ጀመርኩኝ። ከዛ ቀጥ እስከ ሰባተኛ ክፍል አካባቢም ፍየሎች እና ላም ምናምን የጠበቅኩ ነው ያደኩት። ባይዘወይ እንደገና ደግሞ እንትን ብዙ ጊዜ ከቤት የቤት ስራ ብዙ ጊዜ የምሰራ አይነት ልጅ አልነበርኩም። የበረሃ ስራ ነው በብዛት የምሰራው፣ ምክንያቱም እቤት የምንበዛው ሴቶች ነበርንና፣ ከዛ የገጠር ልጅ ስትሆኑ ደግሞ በብዛት ወንድ ልጅ ከሌለ ከቤታችሁ እንግዲህ ሶስት ወንዶች ነው ያሉት። ከቤታችን በዛ ሰዓት አንዱ ወንድማችን አግብቶ ምናምን የራሱ ህይወት ነበረው። ሁለቱ ነበሩ፣ ሁለቱ ደግሞ ተማሪዎች ነበሩ ብቻ እኔን እንግዲህ የወንድ ስራ ሲያሰሩ ነበር። በጣም ወድጀው ነበር ምሰራው። የሴት ልጅ ስራ ብዙ ጊዜ አልሰራም፣ የቤት ስራ ማለት ነው። እንደዛ ቤት ስላደግኩ በጣም ነው ደስ የሚለኝ በእርግጥ ነው። ግን በዛ ሰዓት የሴቶችን ስራ ባለመስራቴ አንዳንድ ጊዜ ላይ ትንሽ እናደዳለሁ፣ ምክንያቱም ግዴታ ነው ሴት ማደለሁ። የሴት ስራ ሰርቼ ማደግ ነበረብኝ። መጨረሻ ላይ የሚያስተዳድረኝ ሴትነቴ ማደለ ዝሮ ዝሮ አሁን ላይ ብዙ ነገሮች ለምጃለሁ፣ እግዚአብሔር ይመስገን። ግን አስተዳደጌ የወንድ ስራ በመስራት ነው። እዚህ ጋር እንደምታየት እንግዲህ በጣም ደስ የሚላችሁ ግን የገጠር ቤት አንዲት ክላስ ናት። እሷን ጥርግ ታደርጋላችሁ አለቀ። ቃጸዳች ጨረሳች ነው እንደዚህ ነው። ቃጸዳች ጨርሳች ነው ምናምን ስላት ነበር ለወንድሜ ምስትና። ከተማ ላይ ግን ለማጽዳት ሁለት ክላስ ሶስት ክላስ እንደገና ሞሎሉ ምኑ ብቻ ብዙ ኮቶቱ ማለት ነው ገጠር ላይ ግን ስራው ያው ሌላው ስራ ላይ ይከብዳል እንጂ ለማጽዳት ትንሽ ጊዜ ነው የሚፈጀው በጣም ነው ደስ የሚለው ጎጆ ቤቱ ደግሞ ቀዝቀዝ ያለ ነው ብቻ ወደ ኋላ ነው የመለሰኝ እንግዲህ እና ውድ ቤተሰቦቼ ፍየሎች ስጠብቅ እስከ ሰባተኛ ክፍል ድረስ ነበረ ወደ በኋላ እንግዲህ እንዴት እንዴት ብዬ እንደምጠብቅ ፍየል ምናምን አሳያቸዋለ አሁን ድረስ ሙለር ሙዲ ይዝብኛል እና ምክንያቱም ፍየሎች ካየው ምናምን ውይ ለሚ ፍየል ምናምን ይለኛልና፣ በጣም ነው ወደ የሆነ ጊዜ እንደው አንዲት ፍየል ገዝተን ነበርና፣ ለምን እንደገዛው ራሱ አላውቅም። ፍቅሩ ነበረኝ እንጂ ሀራ ላይ ያለን አንዲት ፍየል ገዝተን ነበር፣ እያሳደግኩ ነበርና የሆነ ቀን ጠፋች ፍየላ። ምክንያቱም ሁሌ እሷን እየጠበቅኩ መዋል አልችልም፣ በዛ ሰዓት ደግሞ በእምነት እርጉዝ ነበርኩ ምናምንና፣ ብቻ በፍቅር ምክንያት ነው የገዛሁት። ከዛ ጠፍታ ከሆነ ጊዜ በኋላ ተገኘች ከዛ ግን ባላ ላይሆንልኝ ምናምን ብዬ ወደ ቤተሰቦቼ ቤት ላኳት አሁንም እንግዲህ አንዲት ፍየል አለች ለማንኛውም እሱን ላስታውሳችሁ ብዬ ነው ውድ ቤተሰቦቼ እዚህ ጋር እንደምታዩት እንግዲህ ሴራችን ነው እንጨት የምንሰብርበት ግን እንደዚህ አምሮብን ምናምን አይደለም ወደ ሴራ ምን እንሄደው እሺ እኔ ዝም ብዬ ነው ስቀብጥ ነው አይ ለቪዲዮም ስለሆነ ምናምን ነውና ኤሴራ እንግዲህ አሁን እንኳን ተሯቅቷል። የለም ዛፉ ምናምን ብዙም የለም፣ እንደ ድሮ አይደለም። አንድ አምስት አራት ተጠራርተን ጓደኞቻችን ጋር እንሄድና ምናምን እንጨት ሰብረን። እንጨት ሰብረን ስላችሁ ደግሞ በጣም ብዙ እንጨት ነው የምንሰብረው። ተሸክመን ወደ ቤት እንሄዳለን። ከዛ ቀጥሎ ሌላ ስራ ይጠብቀናል ምናምን ብቻ። በሰዓቱ ምንም ነገር አያደክመንም፣ ምክንያቱም ልጅነትም ነበር። በጣም ነው ደስ የሚለው። በተለይ እኔ ደግሞ ፍየሎች እየጠበኩ በዛም እንጨት ሰብሬ ምናምን ወደ ቤት ገባ ነበር እና እዚህ ጋር ደግሞ እንግዲህ የምታዩት ዛፍ ይህን ዛፍ ተሰቅለን ራሱ እንጨት ስናወርድ ነበርና እንግዲህ መቁረጫ እንይዝና ተሰቅለን ምናምን እንቆርጣለን። ማን አሪፍ እንጨት ሰበረ ምናምን ደግሞ እንተያያለን ምናምን ነገር። እንደገና ውሃ ይዘን እንሄዳለን። ውሃ ይዘን ካልሄድን ትንሽ ከበድ ይላል። ውሃ አጥም። ውሃ በወገባችን በመቃነታችን ይዘን ምናምን እንሄዳለን እዛ፣ ኋላ መጨረሻ ላይ ጨርሰን አስተካክለን ተሸካክመን ወደ ቤታችን እንሄዳለን። ውድ ቤተሰቦች እንግዲህ ውድ ቤተሰቦች እንደ አጋጣሚ ሆኖ የሄድንበትኝ ሰዓት እንግዲህ ፀሐይ ነው። በጋ ስለሆነ ምንም አይነት ስንትን የለውም ቅጠል ነገር እንጂ ክረምት ላይ በጣም ነው የሚያምረው፣ ሴራው ማለት ነው። በተለይ ለቪዲዮ ለካሜራ ለሙሽሮች ምናምን በጣም ነው የሚያምረውና አሁን ግን እንግዲህ በጋ ስለሆነ ምንም ነገር የለውም እንጂ አንድ ቀን በክረምት ጊዜ አሳያቸዋለሁ። በተለይ ደግሞ እኔ አካባቢ ያደጋችሁ ልጆች በእናትሽ በእናትሽ ያሳይኝ ብላችሁ ነበር። ትዝታችሁ እንደቀሰቀስኩባችሁ ማለት ደስ የሚል ነገር እንደፈጠርኩ በእናንተ ጭንቅላት ላይ ተስፋ አደርጋለሁ። ማለት የናፈቃችሁትን እንደዚህ ስታየት አላቅም። ትንሽዬ ብትሆንም አጭር ደቂቃ ብትሆንም ደስ ይላል። ምክንያቱም እኛ ብዙዎቻችን ያደግነው በተለይ ደግሞ አረብ ሀገራት የምትኖሩ እህቶቼ በብዛት የገጠር ልጆች ናቸው እና ይህንን የብዙዎቻችን ትዝታ ነው ብዬ ነው እንደዚህ ቀርጬ ወደ እናንተ ልመጣ አሰብኩት። ውድ ቤተሰቦቼ ቪዲዮዬን እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ አመሰግናለሁ። ከዚህ የበለጠ እንድንሰራ ደግሞ የእናንተ ድጋፍ ያስፈልገናል። ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁ ደግሞ እርግጠኛ ሁኑ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቴንኪ ዩ በጣም ባይ።